ቅድም ያልነበራችሁ ሰዎች አሁን የነበራችሁ ትኖራላችሁ። ሩባካችን ነ ቲክቶክ ሰፈር ሰላም ያለው አይመስለኝም። አረለ ምንም ሰላም የለም። አንድ ብትሆኑ ያጣላ ነገር አለ? ምንም ያጣላን ነገር የለም። እኛ ሰላም ነን። ምንም አንድ ነን። ሁሉም በየራሱ መንገድ እየወሩ እርስ በርስ ግን እንትን ነው። እኛ ደግሞ እንደ ኢሹ እየሆንን ነው። የሚደብረኝ ደግሞ እሱ ነው። እኔ እናንተ ነን ኢሹ የሆን ነው። ሁላችንም ተራርቀን ያለን በተለያየ ቦታ ያለን ሰዎች ነን። አናቅም አንድ ነው። ምንም ነገር የለ የሚደርስብን አናቅም እያስባለ የምሬን ነው እውነት። አሁን በእኛ ምክንያት የሚጣሉ ሰዎች ስላሉ በእኛ ምክንያት ግን መጣላት የለባቸውም። መጣላት ነገር የለም። ነ ለ ምን አለ የራሳቸው አስቡት። ምንም የለም። ተነስተ ይሆኑላ አላውቅም ያሰማችሁን ከሆነ ዋይፋይ ቱ ጋር ነውጋ አያስፈልግም። ማናችንም ጋር ጸብ አያስፈልግም። ቅናቱ ምን አመጣውን ለየትኛው ቤታችን እንደሆነ እንደዚህ እንደምንሆን አይገበኝ እሱ ልጅ አሁንም እኮ ያው ነው። እየነገርሽም ያው የሆነ ሰው አለ አንቺ እኔ ደብሮኝ ነው የአርሰናልን ስም አንስተውብኝ። እኛም ደብሮናል። መድፈኛ ነሽ አርሰዬ

እና ሴት ልጅ ቁጭ ብላ ኳስ ስታይተዋል ታዲያ አይ አርሰናል ነበር መገደፍ የነበረብኝ እኔ እኮ ዋንጫውን ገደፍ እያረኩለት ነበር እንደዚህ ዘው እያልኩ እያመለጠኝ ማለት ነው

አጠገብህ ቁጭ ብሎ አሁን የትኛውን ልብረ